ዳይመንዷ አመታለች። ከስንት ጊዜ በኋላ በናፍቆት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ የሰላም ዲና። የተወደዳችሁ ተከበሯችሁ፣ በመላው ዓለም ላይ የተገኙ ወደ ሀገሬ ልጆች እንዴ ናችሁ? እንዴት አላችሁ? እንዴ ከረማችሁ? በያላችሁ በሰላም ጤና፣ ፍቅር፣ አንድነት ተመኘውላችሁ። ዛሬ እንግዲህ ማለት ነው ፈኪዬ ፈኪዬ ፍልቅልቋ ዳይመንዷ በአዲስ ነገር መታለች፣ በዙዙ ፋሚሊ ቤት እንግዲህ፣ ፈኪ በጣም ብዙ ጊዜ ከአስር ቀን ምናምን በላይ ሆናት ቪዲዮ ከለቀቀችና በጣም ናፍቃን ነበረ። ዛሬ እንግዲህ መታለች ማለት ነው። በአዲስ ነገር በዙዙ ፋሚሊ ቤት አዲስ ነገር አለ ኢንሻላ። ማን ነው ፈኪ እንደኔ የናፈቀችው ማለት ነው? እንደኔ በናፍቆት ቅጥልጥል ያለው እና ፈኪዬ ስለመጣች በጣም ደስ ብሎናል። ሲቀጥል ደግሞ በቤትሽ ቪዲዮ ስሪሄድ ቆንጆ ማለት ነው እና ዛሬ እንግዲህ ያው የፈኪ ወዳጆች ራሱ ኮሚንት ላይ ፈኪ ጠፍተሻል፣ ምን ሆነሽ ነው፣ በሰላም ነው ወይ እያሉ ነበር። ያው እንግዲህ ሰሞኑን ታቃላችሁ፣ ኢድ ስለሆነ በዛ በዛ ምክንያት ይመስለኛል የጠፋችሁ። ብዙ ልጆች ደግሞ በኮሜንት ላይ አህሙና ፈኪ ለምንድን ነው የጠፉት እያላችሁ ራሱ ስጠይቁ ነበረ። ይቅርታ ባለመመለስ ያው ታቃላችሁ፣ የኢድ ስራ በጣም ብዙ ስራ ነው። በዛ ላይ እረፍት ነው። አለውሄም፣ እንግዲህ ዛሬ ፈኪዬ ደስ በሚል ቪዲዮ በእሙ ዙዙ ቤት መታለች። ትናንት ወር ከትናንት ወዳ በቲክቶክ ላይ ለቃ ነበረ። ዛሬ እንግዲህ በቪዲዮ በዩቱብ ምን ይዘው ይመጣሉ የሚለውን እንጠብቃለን። ግን ኔትወርክ አስቸግሮ እንዳትቀሩ። እኔ በጣም ነው ፈኪን ማየት እንፈልገው ማለት ነው። ምክንያቱም አብዛኛውን ጊዜ ያው እሙዙዙ ኔትወርክ ስለሚያስቸግራት ቶሎ ቪዲዮ አለቅምና ለዛ ነው እንዳትቀሩ እያልኩት ማለት ነው። እና እንሻላ ዛሬ አዲስ ነገር ይኖራል በፈኪ ቤት ማለቴ በሙዙዙ ቤት። ሲከትል ደግሞ በፈኪዬ ቤትም ቪዲዮ ብትሰሩ በጣም ደስ ይለናል። ፈኪዬ በጣም በጣም በጣም በጣም ከምላችሁ በላይ ናፍቃኛለች ማለት ነው። ያው የእውነት ስነግራችሁ ማለት ነው። ያው ኦንላይን ብዙም ስለሌለ ሆነው ሰሞኑን፣ አሁን ግን ኦንላይን ገብቻለሁ። ስለ ፈኪ እያወራን እየሳቅን እየተጫወትን እናወራለን። ፈኪን የምትወዱ ይህን ቪዲዮ ላይክ እያደረጋችሁ እንዲሁም ሸር እያደረጋችሁ አበረታቱ። ፈኪ እንግዲህ ማታ እንጠብቃለን፣ ኢንሻአላ ማለት ነው። እንደምትመለከቱት ቪዲዮ ደግሞ እምሰራላችሁ ማለት ነው። መዝናኛ ቦታ የጅ ነበረ እላችኋለሁ። ያው ስደት ላይ አንዳንድ ጊዜ ራስን ፈታ ማድረግ ግድ አይደለም። በዛ የተነሳ የሆነ ቦታ ሄጄ ይሁላችሁ ዝና እያልኩላችሁ ነበረ። ለማንኛውም እንግዲህ ቪዲዮን ላይክ፣ ሸር እያደረጋችሁ አበረታቱኝ። ፈኪም እንግዲህ ወደ ሰማንያ ምናምን ሺህ ገብታለች። እንሻላ በቀጣይ ቪዲዮ ስትገባ ማነው፣ ስትለቅ እንግዲህ መቶ ሺ ትገባለች የሚል ተስፋ አለኝ። እንግዲህ ቪዲዮ እስከሚለቀቅ ድረስ ላይክ፣ ሸር እያደረጋችሁ አበረታቷት እንዲሁም ደግሞ እሙ ዙዙንም አበረታቱልን። ምርጥ እህታችን ዝምተኛ ፈገግታ። ለማንኛውም ማለት ነው ውዶችዬ፣ ወዳችኋለሁ፣ አከብራችኋለሁ። ለቻናል አዲስ ሲሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ፣ እኔንም አሳድጉኝ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ሰላም፣ ጤና፣ ፍቅር፣ አንድነት በያላችሁበት መልካም ጊዜ።